አሰላም አሌይኩም ወረህመቱላሂ ወበረከቱ የቤቱ ቤተሰብ ቤት እንደናችሁ? ሰላሙናችሁም ሰላሙና አልሐምዱሊላሂ በቃ ኢትዮጵያ ኑሮ ጥሞናን ማለት ነው። ጫጫታው ምን እንዳለን ያው የሰራነው እንግዲህ ኢትዮጵያችን ችን ትመስላለች፣ በክሰላችንና ከሽከሽ እያደረግነ እየሰራነ አለን እላችኋለሁ። እና የዛሬው ደግሞ ጥቅል ጎመን ነበር ያው ከጎን ተጨማሪ ነው። ሌሎች ሌሎች ነገሮች አሉ። እኛ ቤት ብዙ ጊዜ አትክልት እናዘወትራለን ማለት ነው። ከስጋ ይበልጥ ወደ አትክልት ነው እናዘነብለው እና ጥቅል ጎመናችንን እየሰራ ነው። ይሄን ይመስላል እና ይሄን ይመስላል። እያቆላላ ነው ላችኋለሁ። ጎመንን እናት ጨራብሬ ነበር። አሁን ድንችን እየጨመርኩ ነው።

ይህን መሰለ እየሰራን ነው። እርድ መጨመር ደግሞ ቀርቷ አሉ። እናንተ የድሮ ኢትዮጵያን ጨምራል ነበር። አሁን ቀርቷን አሉ። እርድ መጨመር የለ ዘይታችሁንና ጥቅል ጎመናችሁን ምን ስሰሩ ማለት ነው። እርድ ትተዋን ብዙም አይደሉም ማለት ነው። ከፈለጉ ይጨምራሉ፣ ካልፈለጉ እንደዚሁ ነው የሚጠቀሙት ላችኋለሁ እና እንደዚህ እየጠባበስኩና አሁን ነጭ ሽንኩርት ጨመርኩኝ። ነጭ ሽንኩርት እንደዚህ ከጨመርኩ በኋላ ጣዕሙ ነተር እንዲል ወደ መጨረሻው ወይም የጨመርኩት ማለት ነው። እንደዚህ አድርጌ እያቆላላ ና ጥብስ ነው የሚለው ያው ዘይትን፣ በዘይት ነው እንጂ ውሃ ምናምን አይጨመርበትም ማለት ነው። እንደዚህ አድርጌ እያቆላላሁ ነው ያው አሁን ብዙም አልቀረውም። ጨው እየጨመርኩ ነው። ከነጭ ሽንኩርቱ ጋር አብሮ ስለተቀጠቀጥ ስለጋብሬ ስለፈጨሁት ማለት ነው። በቢላ ውስጥ ቀጠቅጡ፣ ይሄ ልም የለ ነጭ ሽንኩርቱ ማለት ነው። እዛ ስለጨመርኩበት የተወሰነ ነው የምጨምረው ማለት ነው ጨው። አሁን ወደ መጨረሻው እየደረስኩ ነው። ቃሪያ እጨምራለሁኝ። ማሻላ ሀገራችን ቃሪያም ሞልት ብሏን፣ ማሻላ ያን ያክል ውድ አይደለም፣ ቃሪያ ማለት ነው። ቃሪያን ጨመርኩኝ። ወደ መጨረሻው ደረጃ እየደረስኩ ነው። ቪዲዮን ሼር ላይክ አድርጉ፣ እስከ መጨረሻው ተከታተሉ። እናንተ ሼር ላይክ አታደርጉም እንደሆ ኢትዮጵያ ደስ አበረታቱ። እሺ፣ በከሰል የተሰራ ጎመን እና በሌላ ቪዲዮ እስከምንገናኝ ሰላም ሆኑ፣ ወዳችኋለሁ። ባይ ባይ ላችኋለሁኝ